ጤና ስልኝ ክቡራትና ክቡራን ከዋናው የኤችቶ ስቱዲዮ ወደ ጊዜያዊ ስቱዲዮአችን መጣን። ምክንያቱም የመጽሐፍ ገበያውን ስናጣራ አንድ መጽሐፍ ገበያውን ይመራል። የዛን መጽሐፍ ጸሐፊ ደግሞ ፈልገን ማግኘት ነበረብን። ታሪክ ላይ ዛሬ እስኪ አንዳንድ ነገሮችን እናውራ። የመጽሐፉ ርዕስ አብዮቱና ትዝታዬ፣ ጸሐፊው ደግሞ ሌተና ኮሎኔል ፍሥሐ ደስታ እዚህ አጠገቤ ይገኛሉ። ጋሽ ፍሥሐ ለበል፣ ጓድ ፍሥሐ ወይስ ሌተና ኮሎኔል? የትኛው ነው? ሁሉም ይስማማኛል። እንደውም አንድ ግን አንተ ለሚመችል አንተ አንተ አንተ ብትለኝ ደስ ይለኛል። ስንት አመት ሆነ? 75 75። ግን ስትታይ የ45 ነው የምትመስለው። እንግዲህ በጣም ነው የማመሰግነው። እኔ እንኳን እንደዛ አልቆጠርኩም፣ ግን ከሆነ ደስ ይለኛል። ሳየው ምክንያቱም ገምቼ ነበር ሙሉ ነጭ ነገር። አዎ። እንዴት ነው ከላይ እሱን እንግዲህ ሲታይ ሙሉ ነጭም ይሆናል፣ አንዳንድ ጊዜ ሙሉ ጥቁርም ይሆናል። አንዳንድ ጊዜ እጅ ላይ ነው ያለው ማለት አዎ፣ እጅ ላይ ነው ያለው ሁሉም ነገር እንደውም እንደው እንድንግባባ ጋሽ ፍሥሐ በልፍ የስም ነገር ላይ ምናልባት ተወዳጅ አቀንቃይ ነው ያለ ያስተባባል፣ ሰምቶ ከሆነ አላውቅም። እሱ ደግሞ ካንተ ጋር የሚገናኝ ነገር አለው። ምንድን ነው የሆነ ዝግጅት ላይ ይመስለኛል ያለ ያስተባባል ሞቆት ካዳራሹ ወጥቶ በጀርባ በኩል ቆሟልና አንተ ከጠባቂዎች ጋር ስትወጣ ተያያችሁ እንዴ? ላ አስተባባል ምን ታደርጋለህ ስትለው፣ ትንሽ እኮ ሞቆኝ ፊሽዬ አለ። ምን ብለህ አንተ ሄድክ። እሱ ግን ፊሽዬ ስላለህ እንደውም እንደነገረኝ ከሆነ ሽትሽ እና አንዳንዴ ሰዎች ደንግጠው ደንግ ሲያዩ የሆነ ነገር ብለው በኋላ ላይ ምልስ ሲሉ ታያቸዋለህ። ይ አ እንዳውም አንድ ገጠመኝ አለኝ። እንደ አጋጣሚ ጊዮን ሆቴል ሳውና ገብቼ የመጀመሪያ አብዮቱ ጊዜ ሰው አይተዋወቅም። የደርግ አባላት እንደማን እንደሆኑም አያውቅም። እንደ ዛገበቼ ስንት ስንል አንዱ ተነስቶ ደርግን ይሳደባል። መሬታችንን ወስዶ ባህር ዛፋችንን ወስዶ ይሄው አለ መሬት ያስቀሩን እነዚህ አይነት ሰዎች ከየት እንደመጡ አይታወቅም ምናምን ይላል። እኔም አዳምጣለሁ። ሌሎቹ የሚያውቁኝ ሰዎች አሉ። ዛ ዳጋጣሚ ወጣ ብዬ ሻወር ልወስድ ሲሄድ ለካ ነግረውታል። ተመልሽ ስመጣ መቸም የሚያሳዝን ነው። እኔ እኮ አንድ ኩርማንም መሬት አልነበረኝም። ውጥን ሀገር ብሎኝ ነው እንጃ ያለ። ከዛ በኋላ ወዳጅ ሆን ከሰውየው ጋር በጣም ወዳጅ ሁነን እስከ መጨረሻ ድረስ አሁንም በህይወታል። ዋው! በነገራችን ላይ እንደውም አንድ ዝነኛ ኮ ቀልድ ነበረ፣ ምንም ምክንያቱም በእናንተ ጊዜ የሚባሉ ብዙ ጆኮች አሉ። ከማውቀው ጆክ መሀል አንዱ ፍቅረ ስላሴ ደረስና መንግስቱ ደርስና ኃይለማርያም በመኪና እየሄዱ አንድ ትራፊክ ያስቆማቸውና እንጃ ፍቃድ ይላቸዋል። ፍቅረ ስላሴን እንዴ አላወቀኝም እንዴ እኔኮ የኢትዮጵያ ምክትል ፕሬዝዳንት ነኝ፣ ማን ፍቅረ ስላሴ እኮ እኔ ነኝ አንተ ፍቅረ ስላሴ ወግደረስ ነኝ ካልክ እኮ አጠገብ ያለው እኮ መንግስቱ ኃይለማርያም ሊለኝ እኮ ነው። በል ነገር ያለው እንዴ! ጆኮች ነበሩ በፊት ብዙ ብዙ ቀልዶች ነበሩ። በቤቱ ጊዜ ሰው እንግዲህ ከብዙ ነገሮች ጋር እያያያዘ ነው የሚያነሳቸው። ከመሬት አዋጁ ጋር ያያይዛቸዋል፣ ከከተማ ልማትና ትርፍ ቤት ጋር ያያይዛቸዋል። ለምሳሌ የማስታውሳቸው አንድ ጊዜ መቀሌ እንዳጋጣሚ ሆኖ ያኔ ድርቅ ነበርና ለእርዳታ ማስተባበሪያ የፋሲካና የገና እርዶች በግ ቆዳው የፍየልና የበግ ቆዳ እንደ እርዳታ እንዲሰጥ ተባለ። ርዳታ ማስተባበሪያ በኋላ ያንን ህዝቡ ይሰጣል። ምን ይላል አሁን ምን ይወራል? ቤት ሊወረስ ነው የሚል ወሬ ተስፋፍተዋል እና መቀሌ ነው እንደ አጋጣሚ ሁለት ሰዎች ይሄዳሉ አብረው። ኧረ አንተዬ ቤት ሊወርስ ነው አሉ እነዚህ ደርጎች ይላል። የማን ቤት ብለው ይወርሳሉ ስሚንቶ አላቀበሉ ሚስማር አላቀበሉ፣ የማን ቤት ነው የሚወርሱት? አይ ወንድሜ፣ እነዚህ እኮ ቆዳ የማይምሩ አሞራዎች ናቸው አለው። ያንን የእርዳታ ማስተባበሪያ ቆዳ ጠቅሶ ቆዳ የሚወስድ ነበር። እና እንደዚህ አይነት ነገሮች አሉ። እንደውም በአንተ መጽሐፍ ምርቃት ጊዜ አንድ አሩጊትን ገጠመኝ ተናገረ ነበረ፣ ከቤቱ መፈንዳት ጋር እንዴት ነው? ምናልባት ተመልካቾች እንዲያውቁት እንደ ምንድን ነው ሴትየዋ መሬት ተወርሶባቸዋል ቤትም ተወርሶባቸዋል ቀበሌ ሲጠሩ አይሄዱ እና በቃ አስቸግረዋል በቀበሌ በግዴታ ይምጡ ተብሎ ተልኮባቸው ይመጣሉ እና የቀበሌው ሊቀመንበር እርሶ ይሄውና አቤቱ ከፈነዳ ጊዜ ጀምሮ እዚህ ተገኝተው አያውቁ ፈነዳ እንዴ እኔን ያፈነዳኝ ብለው ዞር ብለው፣ ድሮውንም አላማረበትም ነበር አሉ ይባላል። እንደሚፈነዳ ገምቼ ነበር። ፈነዳ እንደ እንትን እና እንደ ሽንት ቤት አይነት ነገር በቃ የፈነዳ ነገር የመሰላቸው እና እንደዚህ እንደዚህ አይነት ቀልዶች አሉ። ያን ስልጣን ላይ እያላችሁ ጆኮች ይመጣሉ። ምክንያቱም ሰው በጣም ባለስልጣናት ላይ ቀልዶችን ይቀልዳል። ራሱ መንግስት ላይ ይቀልድ ነበር። ያን ጆኮች ይመጣሉ። አው መጀመሪያ ነገር እኛ እኔ በግሌ ከህብረተሰቡ ጋር እኖራለሁ ቀበሌው ጋር አብሬ ነው የምኖረው። ጥር ሰራዊት ክበብ ይሄዳሉ፣ የድሮ ጓደኞቼን አገኛሉ እና በወቅቱ ይነገሩ የነበሩ ቀልዶቹን በአብዛኞቹ ሰማቸው ነበር። እና አንዳንዶቹን ቀልዶች እንደው ለሊቀመንበሩም አንዳንድ ጊዜ የኮሎኔል መንግስቱ? አዎ በተለይ ቀልድ በቀልድነቱ ሳይሆን ጠቃሚነትም አለው። አንዳንድ ከበድ ያሉ ጉዳዮች ለማስወሰን ስፈልግ በስራ የተወጠረው አእምሯቸውን ዘና አደርግና በቀልድ ከዛ በኋላ ከበድ ያለው ጉዳይ ሳቀር በቀላሉ ይወሰናል እና ጥቅምም አለው። ቁም ነገር ከቀልድ ጋር አብሮ ሲሄድ ደግሞ በጣም ጥሩ ወሳኝ ነገርነት አለው እና ይሄን ይሄን፣ በዛው ጊዜ ብዙ ቀልዶች ነበሩ። መጽሐፍን ሙሉን አንብቤዋለሁ ማለት ይቻላል። እና ከሮበርት ሙጋቤ ጋር አንድ ፎቶ አላችሁ? አዎ። ሮበርት ሙጋቤ አሁንም ስልጣን ላይ አሉ። አዎ። እና ምን አይነት ሰው ናቸው? ብዙዎች ሮበርት ሙጋቤን ለነጮች ስለማይመቹ ሮበርት ሙጋቤን እንደ መጥፎ ይስሏቸዋል፣ እንጂ ከኔልሰን ማንዴላ ይልቅ ለሀገራቸው ሮበርት ሙጋቤ ጥሩ ናቸው ብለው ይናገራሉ። ግን እንደው ዝም ብለህ ፍለፊት ግን ስታዩ ይህን ያህል ዘመን ስልጣን ላይ መቀመጥ በራሱም ደግሞ ንግስና ነው የሚመስለው እና ከዛ አንጻር ሮበርት ሙጋቤ ምን አይነት ሰው ናቸው? በጣም የበሰሉ ፖለቲከኛ ናቸው። በነገራችን ላይ በጣም የሚደነቁ ነበር። እንደ አጋጣሚ ሆኖ የዚምባብዌ ነጻነት በሚገኝበት በላንካስተር ሀውስ ነው ስምምነት የተደረገው እና በተቻለ መጠን ነጮቹ እንዳይነኩ ተደርጎ ግን ነጻነታቸውን የሚያገኙበት ሁኔታ ተመቻቸ። ለተወሰነ ጊዜ እንግዲህ ለተወሰነ አመታት ያው ጥቁሩ ምንም አላገኘም። ለነጻነት ተዋጋ፣ ህይወቱን ከፈለ መስዋዕት ከፈለ። ግን ምንም መጨረሻ ላይ ሲያይ አራት ሺ የማይሞሉ ነጮች አብዛኛውን ሀገር ተቆጣጥረውታል። ስለዚህ ሙጋቤ መጨረሻ ላይ እንደ የተዋጋ ነው ለምንድን ነው የሚለው ጥያቄ በፓርቲውም ውስጥ መነሳት ጀመረ። እሳቸውም እ ይሄ እውነትም ነጻነታችን ግማሽ ነው እና ስም ነው ነጻ የወጣ ነው እና ይህን መሬት መከፋፈል አለባቸው የሚል እርምጃ ሲወስዱ በሞሉ ምዕራባውያን ተነሱባቸው። ሌላ አይደለም፣ ወንጀላቸው ወንጀላቸው ለሀገራቸው ህዝብ በመስራታቸው ነው። ማንዴላ ነጮቹ ያው ሁሉ በደል በድለው ብሔራዊ እርቅ ስላደረጉ ነጮቹ ወደዱላቸው፣ ምዕራባውያን ወደዱላቸው፣ አሁን ሂሮ አደረጓቸው። ሙጋቤ በዛ በተገራቢጦሽ ለሀገራቸው ህዝብ ስለሰሩ ነው አሁን የሚወቀሱት የሚወገዙት። እርግጥ ለረጅም ጊዜ ስልጣን ላይ መቆየት የሳቸው ብቻ ፍላጎት አይመስለኝም። ህዝቡ የሚፈልጋል፣ ፓርቲው የሳቸው ፓርቲ የቆየ ነው። ዛኑ ፒኤፍ ፓርቲ የታወቀ ነው እና ጠንካራ የሆነ ፓርቲ ነው። እሱ እንዲቆዩ ይፈልጋቸዋል። እንደው የፓርቲው እስረኛ ናቸው ማለት ይችላሉ። በሌላው ሌላው አብዮቱና ትዝታዬ መጽሐፍ ላይ ሳይ ብዙዎች ጠብቀው ነበረ ስለ ደራሲ በዓሉ ግርማ የተለየ ነገር ትነግረን አለ ብለው ግን በአንድ ገጽ አጠቃለሉት ብለው አንዳንዶች ሲተቹ ሰማሁ። ከዚህ የተለየ ያልጻፍከው ሚስጥር አለ እንዴ ስለ ደራሲ በዓሉ ግርማ? የለም እኔ በመጽሐፌ ላይ እንደተናገርኩት በማስረጃ ያረጋገጥኳቸውን በዓይኔ ያየኋቸውን የተካፈልኩባቸውን ነው ለመጽሐፍ እንጂ አሉባልታ ለመጽሐፍ አይደለም የገባሁት። እማውቀው በዓሉ ለበዓሉ ግድያ ምክንያት የሆነውን ገልጫለሁ በግልጽ። ከዛ ኋላ ትእዛዙን የሰጠው ማን እንደሆነም ገልጫለሁ። አፈጻጸሙ ላይ ግን ብዙ ሰዎች እና ጋዜጠኞችም ሊጠይቁኝ የሚፈልጉ በዓሉ ማን የገደለው ይህን የተቀበረው የሚል ነው። ይህንን አስፈጻሚ አካል አለ። አስፈጻሚ ፈጽሞ ሪፖርት ያደርጋል እንጂ ያ ያዘዘው አካል ማን እንደፈጸመው የት እንደተቀበረው የሚያቅም አይመስለኝም። ሊያቅም አይችልም። ይህ ደግሞ የመንግስት አሰራር ነው። ፈጻሚዎቹ ታች ያሉ ክፍሎች ናቸው። መጽሐፉ ከወጣ በኋላ እንግዲህ ሽያጭ ላይሁን ሳጣራ በጣም በጣም እየሄደ ነው። ያነበቡት ሰዎች ምን አይነት አስተያየት ሰጡ? እኔ እስካሁን ድረስ ያገኘሁት እንደው በጣም በጣም ከጠበቁት በላይ ሆኖ ነው ያገኘሁት። በእውነት ለመናገር እኔ እንደዚህ ይሆናል ብዬ አላሰብኩም ነበረ። ግልጽ ነው እውነተኝነትን የተላበሰ መጽሐፍ ነው እና እውነቱን የነገረን የሚል ብዙ ጊዜ ከውጭም ከውስጥም የሚያበረታታ እና እኔ ካልተጠበቁት በላይ ሆኖ ነው ምስጋና ያገኘሁት። ሌላ ሌላ ልክ እንደ ሙገሳው ሁሉ ደግሞ ትችት አላጋጠመኝም። አጋጠመኛል። አንድ ትችት ነው ያጋጠመኝ። አንዱም ከሀፕ አቅጣጫ ነው ትንሽ በርትቶብናል አሉ መሰለኝ። አዎ ትንሽ ይሄ እንግዲህ ከወገናዊነትም ብቻ አይደለም። እኔ ስጽፍ ሰነድ ማስረጃዎችን ይዣለሁ፣ የሰነድ ማስረጃዎችን እነሱ ደግሞ የኢህአፓዎችም ራሳቸው የጻፏቸው መጻፍቶች እየጠቀስኩ ከማስረጃ ጋር ነው እንጂ እንዲሁ በጥላቻም አይደለም። እኔ በእውነት አይደለም፣ የኢህአፓ የነበሩ ወጣቶች ቆራጥነታቸውን አደንቃለሁ ለዓላማቸው ለቆሙበት ዓላማ ተሰውቷል። የነበረው ስህተት የአመራሮቻቸው ነው። አመራሩ በስህተት አቅጣጫ ስለመራቸው ወጣቱ ያልሆነ መስዋዕትነት ከፍለዋል። ይህንን በግልጽ አስቀምጨዋለሁ መጽሐፌ ላይ እና እንዳልከው በኢቢኤስ ነው እንደ አጋጣሚ ቃለመጠይቅ አድርጌ ነበር። እና በዛው አቃንትን የአሀፓ አንዱ ቡድን ይህንን የጻፍኩትን ተቃውሞ አስተያየቱን ሰጥቷል። ይሄ መብቱ ነው። ማንኛችን ልክ እንደሆን አንባቢያን ነው የሚፈርዱት። ህብረተሰቡ ነው የሚፈ